ካልተመቸሽ ይቅር ተይዋ። ሌላ አስለምደሽኝ አታገኝም። ከኔ መስሎሽም ከሆነ በደንብ ይግባሽ ውዴ። ሰሞኑን ሀይምዬ እየቀወጠችው ሰዎችን እያንጫጫች ትገኛለች። ለሀይሚና ቡራ እንደዛ መሆን ምክንያታቸውን ጭምር ይዤላችሁ መጥቻለሁ። በመጀመሪያ ግን ዛሬም ሀይምዬ ቲክቶክ ላይ መታ ቀውጠዋለች። በኮሜንት ላይም የተለያዩ ኮሜንቶችን እየመለሰች ትገኛለች። በመጀመሪያ ዘፈኑ እንግዲህ እንደሰማችሁት ካልፈለግሽ ይቅር መቅረት ይችላል። ምንም ነገር ማድረግ አልችልም ወይንም ደግሞ ምንም ነገር ስሜ እንዲጠፋ አልፈልግም የራስሽ ጉዳይ የሚል ነው ዘፈኑ። ለማን ነው የሚለውን እንግዲህ ታግ ያደረገችው ወይንም መንሽን ያደረገችው እፉዬ ነው። እፉዬ መታ ደግሞ ምን እያልሽ ነው፣ ምንድነው ነገሩ ብላ ጠይቃታለች። ሀይሚዬም ደግሞ ታይዋ መቅረት ይችላል ነው ያልኩትኝ። እፉዬም ደግሞ ሌላው ይቀራል እንጃቻ አትቀሪም እያለች መልስ ሰጥታታለች ሀይሚዬ በሳቅ። እንደዚሁም ደግሞ አንድ እህቴ ረዘም ያለ ኮሜንት ነው የሰጠቻት፣ ያው ምክር ነው ታጣቀብሽ ያሉ ሰዎች ሁሉ አስመሳይ ናቸው። ራቂ፣ ብዙ ሰውን መንሽና አታርጊ፣ አትቅረቢ ራሽን፣ ጠብቂኛ፣ በጣም እንወድሻለን ሃይሚዬ፣ የሚል ኮሜንት ነው። ረጅም ነው በጣም ኮሜንቱ። ከዛ የሚያለቅስና የሚያፈጥ ኢሞጅን ያደረገችላት እህታችን ማለት ነው። ሃይሚዬ ግን መለስ አርጋ አራረጋጊው ምንድን ነው ብላ በሳቅ ቤት ሰዎችና ሀይሚዬ ሰሞኑን ማለት ነው ኮራ ቀብራ ረጃና ፏፈሽ እያለችበት ነው። እውነት ይህንምላችሁኝና ስቶሪ ላይ የሚያስቀመጠችው ነገር አለ እንግዲህ። ዋጋሽን የሚያውቁት አጠገብሽ ያሉ ሳይሆኑ ራቅ ያሉ ሰዎች ናቸው፣ ክብር፣ ዋጋሽን ለሚያውቁ ሰዎች በማለት ስቶሪ ዋላ ያስቀምጣለች። በመጀመሪያ በነገራችን ላይ ለእኛ ለራሳችን ዋጋችንን መስጠት ያለብን እኛ ራሳችንን፣ ማለት እኛ ለራሳችን የምንሰጠው ክብር ነው። ሌላ ሰዎች ደግሞ ተከትለው ያንን ክብር ሊያከብሩን የሚችሉት። ኦፍኮርስ ከአጠገባችን ሰዎች በሆኑ ቁጥር፣ አብረውን ባሉ ቁጥር ሜቢ የእኛን ዋጋችንን ላያውቁ ይችላሉ። የሆነ እንደ እንዴት ነው ዝቅ አድርገው ሊያውኑ ይችላሉ። ነገር ግን እኛ ለነዛ ሰዎች ገደብ መስጠት መቻል አለብን። እኛ ጋ ምን ያህል ነው መቅረብ ያለባቸው፣ ስለኛ ምን ያህል ነው ማወቅ ያለባቸው የሚለውን ነገር እኛ ቆጥበን ወይንም ገደብ ሰጥተን የምንሰጣቸው ያን ነገር የምናሳያቸው ከሆነ እነዛም ሰዎች ሊተላለፉት በጭራሽ አይችሉም። ቤተሰቦች እና ሀይምዬ እውነቷን ነው፣ አጠገብ ያለ ሰው ክብራችን፣ ዋጋችን ላይገባቸው ይችላል። ነገር ግን ደግሞ ዋጋችንን የምናስከብረውም የምንሰጠውም እኛ ራሳችንን ለእኛ ራሳችን ለራሳችን የምንሰጠው ክብርና ዋጋ ነው። ሌላም ሰው ደግሞ ያንን ተከትሎ እኛን ሊያከብረን ወይንም ዋጋችንን ሊያቅ የሚችለው ሀይምዬ ትክክል ነሽ። አጠገብሽ ያለ ሰው ዋጋሽን ባያቅም፣ ግን የሆነ ሰዓት ደግሞ ይገባዋል። እንዲገባው ደግሞ ማድረግ ያለብሽ አንቺ ራስሽ ነሽ። እውነት ሰሞኑን እየቀወጠች ነው ሀይምዬ፣ ቅብጥብጥ ብላለች። የምሬን ነው ምላቸው። ደግሞ ሲያምርባት ራሱ መቅበጥ ና እንግዲህ ብዙ ሰዎች በነገራችን ላይ ይህ ታይዋ የሚለው ዘፈን ሲሰሙ ማለት ነው የተለያየ ሀሳብ፣ አስተያየት እየሰጡ ነው። በነገራችን ላይ ዘፈኑ ለፉዬ ነው። ምክንያቱም ታግ የተደረገው የፉዬ ስም ነው። መንሽን የተደረገችው አንደኛ ሁለተኛ ደግሞ ሙዬ ናት። መታ ኮሜንት ላይ ስጽፍ የነበረው ፉዬ ሶሪ ፉዬ ምንድን የተፈጠረው በቃ ሌላዊ ቅርንጃ እያለች ነበረ። ሀይምዬ ግን በቃ ጀንን ኮራ እያለች ነው። የራሳችሁ ጉዳይ እንዲህ መምጣት ከፈለጋችሁ ወደ ራሴ ወደ እኔ ነ መምጣት ካልፈለጋችሁ ደግሞ ጥርክ መንገዱን ጨርቅ አርግላችሁ እያለች ነው። አዎ እንደዛ ነው። በነጋቸው መሆን ያለበት በራሳችሁ ኮንፊደንስ ሲኖራችሁ ገቧችሁ አይደል ቤተሰቦች? እና ትናንትና ማየታችኋል እንግዲህ ከቡራ ጋር የተፈጠረው ነገር ግን ያው ዞሮ ግን መጨረሻው ደግሞ ደስ ይላል። እንምላችሁ ነው ሲሆን፣ እኔ ቤተሰብ ከመጀመሪያው ማለት ነው እኔ ሃይሚኪን ክስም ፕራንክ እያደረገች ነው። ለምን አንደኛ የዱባይ ፕሮሰስ አብረው ደፋ ቀና ነበር። ሁለተኛ ነገር ደግሞ ሲጀመር፣ እኔ እኮ መጀመሪያ ነገራችሁ ነበረ ከቢካ ጋርና ከፍጽ ጋር ሆነ ቪዲዮ ለቡራ ይሆነ ጥንስ ሲሆነ ሴራ ነው። ፕራንክ ይደረጋል ቡራ ነበርና እናንተ ደግሞ ያንን ነገር አደረገች። ከዛ በጣም ብዙ ሰው ደሞ በቡራና በሀይሚ ብዙ ነገር ተፈጠረ ተፈጠረ እያላችሁ ስጽፉ ኮሜንት ላይ ኦር ደግሞ ቪዲዮ ስሰሩ ሀይሚዬ የሆነ ሀሳብ ከወሰደች እመኑን፣ ያን ነገር ታደርገዋለች ና ሀይሚ ፕራንክ እያደረገች ነው እንጂ መቼም በቡራ የሚጨክል ልብ ሀይሚ ትተው ልትሄድ ጭራሽ ልትለይ እንዲህ ወፍ ወፍ የለም፣ እንኳን አደለም። እንደዚህ በትንሽ የነገር ሀይሚ ቡራን ልትወው ቀርቶ ለምን እንዴት ብዬ ልንገራችሁ፣ አለም አይገለበጥም። ቡራና ትተው መቸማቸውም ግን ያው ልጅነት አለባቸው። ይሄ ማይካድ ነገር ነው። ሁለቱም ልጆች ናቸው። ሊገባባሉ አንዳቸው ለአንዳቸው አንዳንድ ጊዜ አይደማመጡ ማለት። እኔን ስሚኝ እኔን ስሚኝ፣ እንዴት ብዬ ልንገራችሁ፣ የሴት ጥል ወይንም ደግሞ የዱሮ ንክሻ ታውቃላችሁ። ምንም ጋብታ ሀይ ሌለው እንደዛ ነው ነገራቸው። ግን ሀይሚዬ ሲጀመር አስተዋይ ልጅ ናት እና እናቃለን እና ቡራን ፕራንክ እያደረገችው እንጂ ተጣልተ ወይንም በመሀከላቸው የሆነ ነገር ተፈጥሮ አይደለም። አይታችኋል ቡራ ምንድን ያላት እኔ የምቆጣጠርች ለአንቺ ብዬ ነው ሀይሚዬ ደግሞ ጥቅ ድረስ እንድትቆጣጠረኝ አልፈልግም። ያ ነገር ነው አደል ጭቅጭቅ የፈጠረው ያ ነገር ደግሞ ሀይሚዬ ቅመሟ እየቀመመች ነው እንጂ ለቡራ እየቀመመች ለቅመም ነው እንጂ ቤተሰቦቼ የምር ተጣልተ ወይንም ጭቅጭቅ ተፈጥሮ አይደለም። ቢሆን ኖሮ ሲጀምር